ዚህ ዓለም በሞት ተለየች ምሳሌ። በሚያሳዝን ሁኔታ ካሌብ ሙሲሳ ምሳሌን አግቶ አሰቃይቶ ገደላት። ዝና ዝና እኔ ጀግና ነኝ፣ ማንም አያክለኝም። እናም እኔ ነግሬያችሁ ነበረ መጀመሪያውንም እኮ እያለ በጣም ሳቀባቸው። ቅድስቴ ቅድስቴ እግሯ ስር ወድቃ ማህሌትን ለመነቻት፣ እባክሽ ልቀቅልኝ ምሳሌን እባክሽ ብላ ስትላት፣ በደንብ አልቅሽ፣ በደንብ አልቅሽ፣ በደንብ ይቅርታ ጠይቂኝ እስኪልሽ ብላ ስትል ዳጣ ምን ነው ይቅርታ አለችሽ አይደለም እንዴ? አያያያ ይሄማ የእውነቴን ነው የምልሽ። በጣም ያንሰኛል። ስለዚህ በደንብ አድርገሽ ይቅርታ በይኝ። ኢፍራታን አስወጥቼ እኮ እስካሁን ስጠብቅሽ የነበረው አንቺን ነው። ስለዚህ ይገባኛል። እኔኮ ማህሌትነኝ ማህሌት እያለች ጉራዋ ነሰነሰች እና ምሳሌን እንድለቅልሽ ከፈለግሽ በደንብ አድርገሽ አሰቃይተሽ እና መከራውን አሳይተሽ መድብልን ግዴይልኝ ብላ አለቻት። ምን አዎ መድብልን ከገድልሽ በኋላ ምሳሌን በህይወት ታገኛታለሽ ብላ አለቻት። ካሊም ሙሲሳ አምስት ደቂቃ ነው የምጠብቅህ እና ዝናን የማትለቀው ከሆነ ይች ልጅ ትሞታለች፣ ብሎ ሲለው እንደፈለግክ አድርግ ደላት ታውቃለክ። እን አንተ ምሳሌን ገለህ አስከሬኗን ስትልክልኝ፣ እኔ ደግሞ ዝናን ገድዬ አንጠርጥዬ አደባባይ ላይ እንጠባበቅ። ምንም ችግር የለውም፣ አይደለም ምሳሌ የእናቴ ልጅ ወንድሜም እንኳ ተለይቶኛል። እናም እሱ ያለበትን ካላወኩኝ በፍጹም ዝናን ገና ለገና ለምሳሌ ብዬ አለቅም ብሎ አለ። ይህን የሰማችው ቅድስት እባክህ እባክህ እያለች ብትለምነውም እንኳ አይ የማይረባጎትና ይሄ መድብል ተብዬው በጣም ጉረኛ ስለሆነ ሊለቀን አልቻለም። እንግዲህ ቅድስቴ ምንም ባለማድረግ ታሳዝኛለሽ። ማለቴ አደራሽን በፍጹም ልትወጪ አልቻልሽም ምክንያቱም ይሄ ሰው እያለ አደራሽናት ወጭም በጣም ይቅርታ። ግን አይዞሽ ምሳሌ በሰላም ወደ ገነት ትገባለች ብሎ በጣም ሳቀቧት። ዳጣ ዳጣዬ እጅጉን አለቀሰች። እንግዲህ በሚያሳዝን ሁኔታ ያንን መርዝ በልታው ምንም ሳትደሰት ደስታዋን ሳታጥም ከአባቷ ጋር ፍቅሯን ሳትጨርስ ሞተች። በጣም ያሳዝናል። ሁሉም የሀዘን ልብሳቸውን ለብሰው ቅድስቴ በአንተ ምክንያት ነው ይህ ሁሉ ባንተ ምክንያት ነው እያለች መድብልን ሰደበችው። እባክሽ እኔ ምን አደረግኩኝ? አንተ መጀመሪያውንም ባታግተው ኑሮ ባታሰቃየው ኑሮ ባትደበድበው ኑሮ እንደዛ አትሆንም ነበረ ምሳሌ። የአደራ ልጄን አስበላኸኝ። መቼም ቢሆን ይቅርታ አላደርግልህም እያለች ደረቱን መደብደብ ጀመረች። እባክሽ ተረጋጊ ቢላትም እንኳ ማናቸውም ቢኮኑ ተረጋጊ እንዳትሉኝ የጋሽ አደራ እኮ ናት የብሩኬ አደራ እኮ ናት ምሳሌ እያለች፣ ቅድስትዬ ልቧ ተሰብሮ በሀዘን ጥልቅ ብላ እያለቀሰች እምባደም እያለቀሰች ትገኛለች። ቅድስትዬ ከባድ ውሳኔ ወሰነች። ከዚህ በኋላ እያንዳንዳቸው ሰዎች እጨርሳቸዋለሁኝ እና መጀመሪያ የምጀምረው ከራሴው ከመድብን ነው። አልፎም ደግሞ ማህሌትን፣ ዝናን ሁሉንም እጨርሳቸዋለሁኝ። ምሳሌንና ጋሼን አሳጥተውኝማ በፍጹም አይቀሩም ብላ ሌላ ሰው ሆነች። ሰላም ሰላም፣ ውድና የተከበራችሁ የህያ ቤት ቤተሰቦች፣ እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም፣ እኔ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ እምባዋን አባበሰችና ለዚህ ነገራችሁ እያንዳንዳችሁ ዋጋ ነው የማስከፍላችሁ። ማህሌትም እንደዛ ስቀሽብኝና ዝተሽብኝ አትቀሪም ጋሼ እና ምሳሌን አሳጥታችሁኝ እናንተ በህይወት አትኖሩም ብላ በጣም ተቀያየረች። መድብል እባክሽን፣ አረ ተረጋጊ ወደ ራስሽ ተመለሽ፣ እንዲሁም ደግሞ ዳጣዬ ብትላትም በቃ ከዚህ በኋላ ማናችሁም ብትሆኑ እኔን እንድትከተሉኝ አልፈልግም። ደግሞ ከዚህ በኋላ ማንም የለኝም፣ ምክንያቱም አንድ የምኮራባት ልጄ አለችኝ ያልኩት ምሳሌና ምሳሌ ናት እሷንም ደግሞ እድሜ ለእናንተ በማይረባ አጋች አገትን አሰቃየን እያላችሁ ሀዘኔን አዝኜ ብቻዬን ልጨርስበት እና ደስታዬን አጥፍታችሁታል ብላ ቅድስቴ ከባድ ውሳኔና እንዲሁም ደግሞ ጸባዩዋ አውሬ ልክ እንደ አውሬ መቀያየር አበዛጅ ኢፍራታ ኢፍራታ ማህሌትን እኔ ምልሽ፣ የእውነት ግን ምሳሌን በቃ ገለዋት ነው ወይስ ደግሞ አውቀው እያስመሰሉ ነው ብላ ስትል፣ አንቺ ምን አገባሽ ታውቂያለሽ? አሁን ምሳሌ ሞተችም በህይወትም ኖረች እኛ አይመለከተንም። ነገር ግን አንቺና እኔ ነፃ ወጥተናል ብላ አለቻት። ቆይ ለምንድን? ምክንያቱም የዚህ ሁሉ መንስኤ እኔና እኔ ብቻ ነኝ። እናም እኔን ህጄ እጀን ሰጥቼ ምሳሌን የሚለቋት ይመስልሻል? ምናልባት ሞተች እንዲሁ እኔ ምን አገባኝ? ትሰምኛለሽ? አሁንስ የእውነት የእኔ እህት አልመስለኝ እያልሽ ነው። አጉል ማዘንሽን ዘንሽን ብታቆሚ ይሻልሻልሽ፣ አርፈሽ ተቀመጪ። ምን አዎ። ቆይ ግን እኮ ኩ ሕፃን ልጅ ናት። ምን ነው ታዲያ አንቺ ያኔ ሕፃን ልጅ ናት መቻሽኝ። እኔን ስትመክሪኝ፣ ለገንዘብ ብለሽ ስትመክሪኝ አልነበረ እንዴ ምሳሌን ለመግደል? በቃ ያ ጊዜማ አለፈ እኮ መሐሌት አሁን ላይ ግን መቀየር አለብን። አንቺስ ብትሆኚ እስከ መቼ ድረስ? እሱ አይመለከትሽም! እኔ ልቀየር አልቀየር ስለኔ ምንም አያገባሽም ብላ አለት። ሌሊት ተኝተው እንግዲህ የነብሩኬ ቤት የተንጓጓና እንዲሁም የሆነ ነገር ምልክት አሳየ። ከዛ መድብልም ተነስቶ እያንዳንዱ ክፍል ሲፈልግ ሁሉም ተኝተዋል። ከዛ እንዴ ምንድን ነው ነው? አልገባኝም ወይስ ደግሞ አይኔ ነው እንዴ? አይ ተረጋጋ መድብል ምናልባት እኮ የሆነ ነገር ይሆናል ኮሻለው እያለ እራሱ ማረጋጋት ጀመረ። ከዛን ከተኛ በኋላ ጠዋት ተነስታ ቅድስቴ ምሳሌዬ! ብላ ወደ ክፍላ ስትሄድ ክፍላ ውስጥ የለችም። ወይ ጉድ፣ ደሞ ዛሬ ጭራሽ ቀደምሽ ማለት ነው። ይሄማ ቁርስ ቀርቧል! እያለች ወደ ክችንም ስትሄድ የለችም። ወይኔ ጉዴ! ሻወርን ቤት ስትገባ የለችም። ርኡ አለች። ምንድን ነው ምንድን ነው? ቆየት ነሽ እያለች ወደ መድብል ክፍል ሄደች እና እንዴ፣ ቅድስቴ ተረጋጌ አንኳ ትሻት እስኪ ተወኝ፣ ምን ተፈጠረ? ምሳሌ እኮ የለችም። ምሳሌ የለችም ማለት አልገባኝም። ነገርኩህ የለችም፣ በሩም ደግሞ ክፍት ነው። ከዛ መድብል አሰባሰበና፣ ወይኔ አውሬ፣ አሁን እንዳትመጪ፣ እኔ ልብሴን መቀየር አለብኝ ብሎ ገባ። ልትከተለው ስትል፣ እንዴ ምን ሆነች ነው ቅድስት? እኔ እኮ ልብሴን ልቀይር ነው። እሺ ልብስ ልቀይር ነው እንዴ ቀይር፣ እሺ ብላ ስትለው፣ አረ ጃኬቴንና ጫማዬን አቀብኝ ወይት አረ ወዲያ ወዲያ ክችን እስክሊ ሂድ ወይ ጉድ አይ ቅድስትዬ ክችን እንዴት ነው ጫማና እንዲሁም ጃኬት የሚሆነው ብቻ ከመጨናነቋ የተነሳ የምታወራውንና የምታደርገውን ነገር እንኳ አታውቅም እናም በስተመጨረሻ መድብል ሂዶ አንተ የተረገምክ እንዴት ብለህ አገትካት ምሳሌን ብሎ ሲለው በጣም ሳቀበት አየ መድብል ታውቃለህ ካንተ ጉራ ብቻ ነው የምትችለው እና ወይን የመድብል ወይን የመድብል ብቻ ማለት ተክነህበታል። እኔ እኮ አንድ ዝና ቢታሰር ሺህ ዝናዎች እንዳሉ በፍጹም አላቅም አልካይደል። ስለዚህ እኔ ልክህል ላሳውቅ ብዬ ነው። ምን? አዎ እንግዲህ ከዚህ በኋላ የእውነት የምትወዳትና የምታከብራት ከሆነ ይችል ልጅ አንድና አንድ አማራጭ አለ። እሱም እኔም በነፃ ተለቅና ምሳሌን እለቅልሃለሁ ብላ አለው በፍጹም ይህንንማ ነገር አላደርግም ብሎ አለ ቅድስትዬ እባክህ እግሩ ስር ወደቀችና እባክህ ዝና ይቺ ልጅ እኮ ምንም የምታውቀው ነገር የለም እና እየለመንኩ ነው ብላ ስትል እንግዲህ አንድና አንድ አለሽ እሱም ደግሞ ልውውጥ ነው የሚሆነው እኔን ትፈችኛለሽ ከዛ ደግሞ አመጣልሻለሁ ምሳሌን የእውነትህን ነው አዎ እንዴ ለምን አላደርገውም እንደዛ ከሆነማ ብላ ልትፈታው ስትሄድ ቁልፍ ነው እባክህ፣ መድብል እባክህ ስጠኝ እያለች ብትለምነውም እንኳ አርፈሽ ተቀመች። በፍፁም አላደርገውም። ምን እያሰብክ ነው? ምሳሌ እኮ ትሞታለች። ትሙታ፣ ትሙት። የእናቴ ልጅ ወንድሜስ እዛ እየተሰቃየ አይደለም? ከዛ ሳቀና በጣም በጣም ይገርማል። ምን ማለት ነው? ማለትማ አባትና ልጁን በአንተ የተነሳ እየተሰቃዩ ይገኛሉ። አልፎም ደግሞ አሁን በዙሪያ የምትወዳቸው ሰዎች እነ ዳጣ፣ እንዲሁም ይኸው ቅድስቴ፣ እያንዳንዱ እኔ ታየኛለህ፣ ጠብቀኝ፣ እያንዳንዱ እየወሰርኩ ሁላቸውንም እገላቸዋለሁ ብሎ አለው። ስሜቱን መቆጣጠር ሲያቅተው ገጀራ አንጥቶ በዚህ ሳልፈልጥ ተናገር ብሎ ቢለውም እንኳ አይ መሞቴ ላይቀር ምንም ነገር ትንፍሻ አልልም፣ እና ለካሌብ ሙሲሳ ታማኝ አገልጋይ ሁኜ ብሞት ይሻለኛ ላንተ ብነግር ላንተ ከምነግር በፍጹም ሞቴን እመርጣለሁ። ስለዚህ ግደለኝ ብሎ አለው። እናም በስተመጨረሻ ከነ ክብሬ እሞታለሁ እንጂ አልናገርም አለ። ቅድስቴ እባክህ፣ መድብል እባክህ፣ እያደረገ ያለው ነገር ትክክል አይደለም፣ ይገላታል እያለች ብትለምነውም እንኳ አላደርገውም፣ ቅድስቴ ብሎ አሰናበታት። ቅድስቴ ለዳጣ በቃ ሊገላት ነው፣ በቃ ይገሏታል እያለች ስትል፣ እመኘኝ፣ እኔ ራሴ እገላችኋለሁ እያለች ዳጣ ዛቻዋን ቀጠለችበት ዳጣ ቆይማ እኔ አንድ አማራጭ አለኝ። ለምንድነው ማህሌትን የማንለምናት? በእርግጥ እሷ ያው መቼም ከገንዘብ ሌላ ምንም አትለንም። ስለዚህ ገንዘብ ስለምትፈልግ እንደምንም ብለን እናሳምናት ብለው ማህሌት ጋ ሄዱ። ማህሌትን ውይ፣ ውይ፣ ውይ! ስንጠብቅሽ ነበር እኮ ብታይ። ኤፍራታን አስወጥቼ አንቺን ስጠብቅሽ ነበር። ምን ነው ተጸጸት። ያን ጊዜ እኔን እንደዛ ስታሳቀየኝ ልክ ነሽ። እኔ እንደውም አይገባኝም ነበር ክብር። ለማንኛውም ምን ፈልገሽ ነው? አሁን የምፈልገው ምሳሌን ያደራ ልጀን ነው። ነው አይደል? አዎ፣ እባክሽ እየለመንኩሽ ነው። እሷ ምንም ነገር አታውቅም ብላ ስትላት፣ አንድና አንድ አለኝ። እሱም ደግሞ አንቺ መድብል እንግዲህ እና እኔ ቅድስት፣ እኔ ምሳሌን እሰጥሻለሁ ብላለች። ሁሉም ደነገጡ። ቅድስቴ ሂጅ በቃ አንቺ ሂጅ። ዳጣ እኔ ማሰብ አለብኝ አለች። ስለምንድን ነው የምታስቢው? ብቻ ይቺ የተረገመች ማህሌት ያለችሽን ሰምተሽ ልታደርግ ባልሆነ እሷ አይመለከትሽም እኔና እሷ ብቻ ነን የሚመለከተን፣ ስለዚህ አርፈሽ ብትቀመጭ። እስቴ ግራ ገብቷት ቆይ እንዴት አድርጌ ነው በዛ ላይ ኃጢአት ሳይሆንብኝም ለነገሩ እንዴት ኃጢአት ይሆንብኛል? ምሳሌን የመሰለች ልጅ እኮ ነው የማጣው። እናም ማህሌት ያለችኝን ማድረግ አለብኝ እያለች ብቻዋን መጨናነቅ አበዛች። ካሊ ሙሲሳ ደውሎ አንተ የማትረባለች ትሰማኛለህ? መድብል አሁን የወንድምህን ልጅ ከምታጣና እንዲሁም ደግሞ ዝናን ከምትለቀው ከሁለት አንዱ ብትመርጥ ይሻልሃል። አምስት ደቂቃ ነው የቀረህ መርዙን ለመብላት ብሎ አለው። እንደ ፈለግ ካርክ እኔም ዝናን ገድዬ ቋንጣ ነው የማደርግልህ ብለው ሁለቱ ጀግኖች እስ በራሳቸው ፊልማቸው ቀጥሏል። ውድህ የቤቴ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር ላይክ ሰብስክራይብ ያደረጋችሁ ቤተሰብ